ጋናስተ ለኒ የትውልዳችሁና የተከበራችሁ ተመልካቾቻችን ሚያዝያ አምስት ቀን 2017 ዓ.ም ምረት የትውልድ ድምጽ ከሆነው ከኤኤምኤን የሰዓቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር ሳህለ ገብርኤል ተባረክ ነኝ። አብራችን ቆዩ። የሆሳና በዓል በክርስትና ሃይማኖት ተከታዮች ዘንድ በድምቀት እየተከበረ ይገኛል። የሆሳና በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ጸባዖት ቅድስት ስላሴ ካቴድራል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት ነው የተከበረው። ባሉ የእምነቱ ተከታዮች በተገኙበት የዕለቱን የቅዳሴ መርሃ ግብር በመከታተልና በሌሎች ሃይማኖታዊ ስነስርዓቶችም ተከብሯል። ሆሳዕና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራ ሲሆን ከትንሳኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። በተመሳሳይም የሆሳዕና በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ልደታ ማርያም ካቶሊክ ካቴድራል በድምቀት እየተከበረ ይገኛል። በበዓሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የሃይማኖት አባቶችና የእምነቱ ተከታዮችም ተገኝተዋል። እለቱ የአብይ ጾም የመጨረሻው ሳምንት እሁድ ላይ የሚውል ሲሆን የኢትዮጵያ ካቶሊክ እምነት ተከታዮች በተለያዩ ዝግጅቶች በድምቀት ያከብሩታል። በዓሉ በጸሎት፣ በዝማሬ፣ በምስጋናና በሌሎች ሃይማኖታዊ ስነስርዓቶች ተከብሯል ሲል የዘገበው ሪፖርተራችን አሸናፊ በላይ ነው። በተመሳሳይም በየዓመቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በድምቀት የሚከበረው የሆሳዕና በዓል በአዲስ አበባ አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምረት ካቴድራል ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሄኖክ በተገኙበት በድምቀት ተከብሯል። በተለያዩ ሃይማኖታዊ ክንውኖች በተከበረው በዚሁ የሆሳዕና በዓል የእምነቱ ተከታዮች ምዕመናን፣ እንዲሁም የሰንበት ትምህርት ቤት ህፃናትና ወጣት አገልጋዮችም ተገኝተዋል። ባሉ ኢየሱስ ክርስቶስ በአንድ ሙርጭላ ተቀምጦ ወደ ኢየሩሳሌም የገባበትን እውነት ለማሰብ ነው ያሉት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ አገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሄኖክ። ይህም መጽሐፍ ቅዱሳዊ መሰረትን የያዘ መሆኑንም ተናግረዋል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተፋጌ ወይም ከደብረ ዘይት ወደ ኢየሩሳሌም የገባው ቤተ መቅደስ የገባበት ዕለት ነው። ይኸውም በአህያና በአህያ ውርንጭላ ላይ ሆኖ ትህትናውን ያሳየበት፣ ለሰው ልጆች ፍቅሩን ያሳየበት ነው። እንደ ብፁዕ አቡነ ሄኖክ ገለጻ የሆሳዕና በዓል አምላክ ለሰው ልጆች ዝቅ ማለትንና ትህትናን ያስተማረበት የፍቅር መገለጫ ስለመሆኑም ተናግረዋል። ሁላችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትልቁ ትምህርት የምንማረው ትትናን ነው። አርብ ዕለት እንደሚሰቅሉት ያቃል። ለዛ ሁሉ ለሚሰቅሉትም፣ ለወዳጆቹም፣ ለሚጠሉትም ሁሉ ትትናውን ፍቅሩን ያሳየበት እለት ነው። የሰው ልጆች በዚህ ዓለም መቼም የሚወደንን እንወዳለን፣ የሚጠላንን እንጠላለን፣ ትትና ለሚሰጠን ትትናን የምንመልሰው። ጌታችን ግን ከዚህ ተቃራኒ በሆነ ሁኔታ ነው ለሚሰቅሉት፣ ለሚገሉት ሁሉ ጠላቱ ለሆኑት ጠላቶቹ ለይሁዳ እንኳ ወዳጄ ብሎ ነው የተናገረው። ስለዚህ ለሚወዱን መውደድ፣ ለሚያከብሩን ማክበር አህዛቦች እንኳ ይህን ያደርጋሉ። እናንተ የእግዚአብሔር ልጆች መሆናችሁ የሚታወቀው ጠላታችሁ ውደዱ፣ የሚያሳድዷችሁን መርቁ ብሎ በተናገረው መሰረት እኛም ለሚወዱን ብቻ ሳይሆን ለሚጠሉንም ጭምር ትህትናን፣ ፍቅርን እንድናሳይ የእርስ በእርሳችን እንድንከባበር እንድንዋደድ የሚያስተምረን ስለሆነ ይህን አርአያ ምሳሌ ይዘን ክርስትናችንን በሕይወት ልንኖር ልንኖርና ልንገልጽ ይገባል። በአየር ጤና እንቁጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል ቤተ ክርስቲያን በተከበረው የሆሳና በዓልም እለቱን የሚያውሱ ትምህርቶችና ዝማሪዎች ቀርበዋል ስትል ሪፖርተራችን ራሄል አበበ ዘግበዋለች። ባለፉት ዘጠኝ ወራት በተመዘገቡ ስኬቶች ሳንዘናጋ ሌላ ውጤት መትጋት አለብን ሲሉ የኢፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩና የካቢኔ አባላት በተገኙበት የመንግስት የዘጠኝ ወራት የስራ አፈጻጽም ግምገማ ተካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሻዋ ከፍ ያለው ታቀርበዋለች። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የካቢኔ አባላት በተገኙበት የመንግስት የዘጠኝ ወራት የስራ አፈጻጸም ግምገማ እየተካሄደ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባስተላለፉት መልእክት ባለፉት ዘጠኝ ወራት ከቅድ በላይ አፈጻጸም መመዝገቡን ገልጿል። በመትጋታችንና በመልፋታችን የሚታይና የሚጨበጥ ውጤት አምጥተናል ያሉት የዘጠኝ ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ ዓመት ከአቀድነው እቅድ አንጻር ውጤቱ በጣም ከፍተኛ ነው። ትጋት ስኬት ይወልዳል። በመትጋታችን፣ በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጭበት ውጤት ለማየት ችለናል። የካቢኔ አባላት ስኬት ሳያዘናጋቸው ተጨማሪ ትጋት ፈጥረው ሊሰሩ እንደሚገባም አንስተዋል። ተሳክቶልኛል የሚል ሂሳቤ ከተፈጠረ የሚደረጉ ተጨማሪ ትጋቶችን በመቀነስ ለውጡ የሚጠበቀውን ውጤት እንዳያመጣ ያደርጋል ብለዋል። በመሆኑም የተገኘውን ስኬት ለተጨማሪ ትጋት በመጠቀምና በሚቀጥሉት ሶስት ወራት ከታቀደው በላይ ለማሳካት መስራት እንደሚገባ በአጽንኦት ተናግረዋል። ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለው የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉ ሶስት ወራት ካሰብነውም እቅድ በላይ አሳክተን የተሟላ ስኬትና በሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል በምናስበው ልክ ሰርተናል የሚል ግምገማና እንድምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በምንፈልገው ልክ የተሟላ ውጤት አያመጣም። በለውጥ ሂደት ስኬት ጉዞን የሚገታ ወጥመድ መሆኑን ጠቅሰው አሁን የተሳኩ ውጤቶች እንዳያዘናጉን መጠንቀቅ ይገባል ነው ያሉት። ባለፉት ወራት በእያንዳንዱ ዘርፍ የተገኙ ውጤቶች ለተጨማሪ ጥረት የሚያነሳሳና ሀገራዊ ብልጽግናን ለማረጋገጥ እንደሚያግዝም ገልጿል። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ድሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል። በተያያዘ ዜና በበጀት ዓመቱ ዘጠኝ ወራት በዋና ዋና የማክሮ ኢኮኖሚ አመላካቾች ስኬታማ አፈጻጸም መመዝገቡን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ አስታወቁም። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀን አፈጻጽምና የተሟላ የማክሮ ኢኮኖሚ ትግበራ ያለፈው ዘጠኝ ወራት አፈጻጽም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግሟል። አሰግድ ኪዳነ ማርያም ተጨማሪ አለው። የ2017 በጀት ዓመት የሶስተኛው ሩብ ዓመት የመቶ ቀን አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት ዘጠኝ ወራት አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግመዋል። በመድረኩ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የማክሮ ኢኮኖሚና የዘርፎች አፈጻጸም ሪፖርትን አቅርበዋል። የሁለተኛው ሀገር በቀል የኢኮኖሚ ሪፎርም የማክሮ ኢኮኖሚ መረጋጋት፣ የዘርፎች ምርታማነትና ተወዳዳሪነት ማጠናከር፣ የኢንቨስትመንት ንግድን ከባቢ ማሳደግ እንዲሁም የመንግስት የመፈጸም አቅምን ማጎልበት ዓላማ አድርጎ ወደ ትግበራ መግባቱንም አብራርተዋል። ኢኮኖሚ መረጋጋትን ማረጋገጥ ነው። ሁለተኛው የዘርፎችን የማምረት አቅም ምርታማነትና ተወዳዳሪነት ማሳደግ ነው። ከዚያ አኳያ አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። የኢንቨስትመንትና የንግድ ከባቢን ማሻሻል ሌላኛው ምሰሶ ነበረ፣ የአገር በቀል ኢኮኖሚ ማሻሻያ። አራተኛው ደግሞ እነዚህ ሁሉ የኢኮኖሚ ማሻሻያዎች ውጤታማ የሚሆኑት ፐብሊክ ሴክተር ሪፎርም የሲቪል ሰርቪስ ሪፎርም ማለት ነው፣ እንደ ወሳኝ ፒላር ድሮ አስቻይ ብለን የምንለውን ግን ይሄ ወሳኝ ፒላር ነው፣ በዚህ ሌቭል ተይዞ መሰራት አለበት በማለት ወደ ስራ ገብተናል። በበጀት አመቱ ዘጠኝ ወራት በአራቱ ምሰሶዎች የተሻለ ስኬት መመዝገቡን ጠቅሰው ይህም የ8 ነጥብ አራት በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካ ያመላከተ ነው ብለዋል። በበጀት አመቱ የኢንቨስትመንትና ቁጠባ ካጠቃላይ የሀገር ውስጥ ቅል ምርት ያላቸው ድርሻ መሻሻሉንም ነው የጠቀሱት። ኢንቨስትመንት ከሀገር ውስጥ ቅል ምርት አኳያ ባለፈው በጀት አመት ተመሳሳይ ወቅት ከነበረበት 20.5 በመቶ ወደ 23.2 በመቶ ማደጉንም አንስተዋል። በማክሮ ኢኮኖሚው የሪፎርምም ውጤት ተደርጎ የሚወሰደው የቁጠባና ኢንቨስትመንት ሁኔታ ነው። በሀገር ውስጥ ለምሳሌ የአስራ ስድስትና የአስራ ሰባትን ብቻ ብንመለከት እንኳን ኢንቨስትመንት ከጂዲፒ አስራ ስድስት ላይ ሀያ በመቶ ነበረ። በ2017 ግን የጂዲፒያችን ሀያ ሶስት ነጥብ ሁለት በመቶ እንደሚሆን ኢንቨስትመንት ተሻሽሎ ማለት ነው አሁን ያሉት አፈጻጸሞች ያመላክታሉ። ቁጠባ ከጂዲፒያችን ሲታይ የተሻለ አፈጻጸምን ነው የምናየው። በ2017 የሀገር ውስጥ ገቢ አሰባሰብ ላይ የተሻለ አፈጻጸም መመዝገቡን የተናገሩት ሚኒስትሯ፣ የውጭ ብድር ጫና ከአጠቃላይ ሀገር ውስጥ ምርት ያለውን ምጣኔ ወደ 13 ነጥብ 7 በመቶ ዝቅ ማድረግ ተችሏልም ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻያው የኢኮኖሚ እድገትን ከማሳለጡ ባሻገር ሶስት ነጥብ አምስት ቢሊዮን ዶላር የእዳ ሽግሽግ ይዞ መምጣቱን ተናግረዋል። የአገር በቀል ኢኮኖሚ ሪፎርም ሪፎርማችንን ለመደገፍ ከእኛ ጋር ለመስራት ፈቃደኛ የሆኑ ዓለም አቀፍ ተቋማት አገራት ጋር በተደረገ ትብብር የእዳ ሽግሽግ በዚህ ሪፎርም ምክንያት በከፍተኛ ሁኔታ ተጠቃሚ መሆን ተችሏል። የእዳ ሽግሽጉ መጨረሻ ውሳኔውንም ከማግኘቱ በፊት እንደምታስታውሱት የ1.4 ቢሊዮን ብር የጊዜያዊ የእዳ ክፍያ ማቆም ወይም ስታንድ ስቲል ማግኘት መቻሉ ኢኮኖሚውን እንግዲህ ያለንን ገንዘብ ለልማት እንድናውል ከማድረጉ በተጨማሪ ያለውን ጫና ከመቀነስ አኳያ ትልቅ ሚና ተጫውቷል። ይሄ ሪፎርም የ3.5 ቢሊዮን እዳ ሽግሽግ አብሮ ይዞ የመጣ ነው። በሸቀጦች እና የአገልግሎት ወጪ ንግድ የተሻለ አፈጻጸም መኖሩንም ሚኒስትሯ አብራርተዋል። በሪፎርም ስራው በእዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስራ ወደ ትርፋማነት መሸጋገራቸውንም ገልጸዋል። ባለፉት ዘጠኝ ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህም የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበርከቱን አብራርተዋል። በሌላ በኩል መንግስት የኑሮ ውድነቱ በዜጎች ላይ ጫና እንዳያሳድር ለሴፍቲኔት፣ ለመሰረታዊ ፍጆታ፣ ለነዳጅና ሌሎች ስትራቴጂክ ምርቶች የሚያደርገውን ድጎማ አጠናክሮ መቀጠሉንም አንስተዋል። ለአብነትም ለአፈር ማዳበሪያ ብቻ 62 ቢሊዮን ብር ድጎማ መደረጉን ነው የተናገሩት። በአጠቃላይ ወደ 211 ቢሊዮን ብር ድጎማ በዘጠኝ ወሩ ተሰጥቷል። ለምን ለምን ተሰጠ የሚለውን ለማንሳት ለሴፍቲኔት በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲኔት፣ በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለመድኃኒት በለውጡ ምክንያት የሚመጣውን በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ ሶስት ነጥብ አምስት ቢሊዮን ብር ድጎማ ተደርጓል። ዘይት ወደ ስድስት ቢሊየን ብር ተደርጓል። ደሞዝ ወደ ሰላሳ ስምንት ነዳጅ በትሬዠሪ በኩል ስልሳ ቢሊዮን በነዳጅ ድርጅቱ በኩል ያለውን አርባ ስንጨምር መቶ ቢሊዮን ብር በዘጠኝ ወሩ ብቻ ለነዳጅ ድጎማ አድርገናል ማለት ነው። በበጀት ዓመቱ ዘጠኝ ወራት በሀገር ውስጥ በውጭና በርቀት የስራ እድል ፈጠራ ውጤታማ ስራ መከናወኑንም ሚኒስትሯ ባቀረቡት ሪፖርት ጠቅሰዋል። የውጭ ዜና። ኢራን እና አሜሪካ በኒኩሌር ጉዳይ ላይ ለመነጋገር ተስማሙ። የሁለቱ ሀገራት ባለስልጣናት በኦማን ገንቢ የሚባል ውይይት ካደረጉ በኋላ ዳግመኛ ለመገናኘትና ለመነጋገር ስለ መስማማታቸውም ተነግሯል። የኢራን የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካና ኢራን